እንደምናላቸው የተወደዳችሁ የሊካፕ የፍጻሜ ጨዋታ በሊቨርፑል እና በኒውካስል መካከል በዊምብሌ ስቴዲየም ይደረጋል። ለሊቨርፑል አስቸጋሪ ሳምንት ነበር። በተለይ ከፔዥ ሽንፈት በኋላ ቡድኑ እጅግ በአካል ከሚያዝል መቶ ሃያ ደቂቃ ሁለት ሰዓት ከፈጀ ጨዋታ በኋላ ነው እንደ ኒውካስል ካለ ፊዚካል ቡድን ጋር የሚጫወተው። እንግዲህ የአካላዊ ጉዳይን ብቻ መጥቀስ ነው። አሳዛኝ ሁኔታ ለሊቨርፑል ደጋፊዎች በቀላሉ ሊረሱት በሚያስቸግር ሁኔታ ነው በመለያ ምት ደግሞ የተሸነፈው። ስለዚህ ለተጫዋቾቹ እንዴት ከባድ ሊሆን እንደሚችል መገመት ይቻላል። ወደ አንፊልድ ፔዥ ሲመጣ መጀመሪያ በፓርክ ደ ፕራንስ ሊቨርፑል ምንም እንኳ በፐርፎርማንሱ በኩል ደካማ ፐርፎርማንስ የነበረም ቢሆን ለረጅም ጊዜ በፔዥ ብቃት ተበልጦ የነበረም ቢሆን ነገር ግን ሰርቫይቭ አድርጎ ነበር አሊሰን አስደናቂ ነበር በኋላ በመጨረሻ ሰዓት ጎል አስቆጥረው ነበር ወደዚህ ጨዋታ የመጡት ሰሞኑን ብዙ እናወራ የነበረው ስለ ሊቨርፑል ትሬብል የሚያሸንፍበት የውድድር ዘመን ሊሆን ይችላል እያልን እስከ ጥቂት ቀናት ድረስ የአውሮፓ ምርጡ ቡድን ነበር በቻምፒየንስ ሊግም አንደኛው ሆኖ ነበር ያጠናቀቀው አሰልጣኝ አርነስሎት ከሽንፈታቸው በኋላ እንዳሉት አንደኛ ሆኖ ላጠናቀቀ ቡድን እድለቢስነት ነው እንደ ፔዤ አይነቱን ቡድን ማግኘት። በቀደም ስጠቅሰው ነበር ይሄንን እውነት ነው። በእርግጥ ቻምፒየንስ ሊግ ማሸነፍ የሚፈልግ ቡድን በአንደኛው ምዕራፍ ከሪያል ማድሪድ ይሁን ከባርሰሎና፣ ከኢንተር ይሁን ከባየር ሚኒክ፣ ከአርስናል ወይ ከፔዥ አንዱን ማግኘቱ አይቀርም። ሻምፒዮን መሆን የሚፈልግ ከሆነ አንድ ቡድን በፍጻሜ ይሁን በግማሽ ፍጻሜ፣ በሩብ ፍጻሜ ይሁን በሁለተኛው ዞር ከአንዱ ግዙፍ ክለብ ጋር መገናኘቱ ግድ ነበር። ነገር ግን በጊዜ ሆነ ይሄ እድለቢስነት ነው። አሁን የውድድር ዘመኑን ውብ አድርጎ የመጨረስ እድል ግን አለው። የፕሪምየር ሊጉ ጉዳይ ያበቃለት ነው። የ15 ነጥብ ርቀት ነው ያለው ከአርስናል አንጻር። ምንም እንኳ አሰልጣኙ የፕሪምየር ሊጉን የተቀሩትን የሊቨርፑል ዘጠኝ ጨዋታዎች፣ ዘጠኝ የፍጻሜ ጨዋታዎች ቢሏቸውም ሂሳባዊ እድል ቢኖርም ለአርስናል ግን ሪያሊስቲክሊ ከዚህ በኋላ ሊቨርፑል ለሀያኛ ጊዜ የፕሪምየር ሊግ ሻምፒዮን የመሆኑ ጉዳይ ጥያቄ ምልክት ውስጥ የሚወድቅ አይደለም። ያሸንፋል ወይ ፕሪምየር ሊጉን ሳይሆን መቼው ያሸንፋል የሚል ነው። ሊግ ካፕን ኒውካስልን አሸንፎ የሚያጠናቅቅ ከሆነ ደግሞ የሁለትዮሽ አሸናፊ ይሆናል ማለት ነው። ከነበረው ትልቅ ተስፋ አንጻር ቻምፒየንስ ሊግም ላይ ብዙ ሊጓዝ ይችላል የሚል ፕሮሚስ ስለነበር በሁለተኛው ዙር መቅረት የሚያስቆጭ ነገር አለው። ደግሞ በዚህ ዓመት የቻምፒየንስ ሊጉን ሁኔታ ስታዩ አውትስታንዲንግ የሆነ ቡድን የለም። ኢንተር ሁለት ጎሎች ብቻን የተቆጠሩበት ግን ለዘጠና ደቂቃ ጨዋታዎች ሰርቫይቭ ማድረግ የሚያቅተው ቡድን ነው በአውሮፓ በቻምፒየንስ ሊግ ካየናቸው ቡድኖች በእድሜ አንጋፋው ቡድን ስለሆነ ጥሩ ቡድን ነው። ሲሞኔ በጣም ጥሩ አሰልጣኝ ነው፣ ግን ጨዋታዎችን በተመሳሳይ ኢንቴንሲቲ ለመጨረስ ይቸገራል። ፔዥ እስከ ቅርብ ጊዜ ድረስ ወደ ቻምፒየንስ ሊግ ሁለተኛው ዙር የማለፉ ጉዳይ እንኳ አጣብቂኝ ነው። ሪያል ማድሪድ አሁንም ስለ ባላንስ ጥያቄዎች ይነሱበታል። በቀደም አትሌቲኮ ማድሪድን በምን አይነት ውዝግብ እንዳሸነፈ አይተናል። ባርሰሎና የሚያስፈራ የአጥቂ ክፍል ያለው ምናልባት በአውሮፓ አምስቱ ሊጎች ታሪክ በአንድ ዓመት ብዙ ጎል የማስቆጠር ሪከርድ ሊያሻሽል የሚችል የሚመስል ግን ደግሞ ባለፈው ከአትሌቲኮ ማድሪድ ጋር አራት ለአራት ሲለያዩ እንደ እንደ ምሳሌ ለመጥቀስ እንዳየ ነው ብዙ የመከላከል ደግሞ ድክመት ያለበት ሀይላይኑንም በተለይ ትልልቅ ቡድኖች ሊያጋልጡት የሚችሉት አይነት ነው። ሌሎቹም ቡድኖች ተመሳሳይ የየራሳቸው ድክመቶች አሉባቸው። የበለጠ ኮምፕሊት ቡድን ሊቨርፑል የነበረው። ስለዚህ የሆነ ቁጭት የሚኖር ይመስለኛል ለሊቨርፑል። በቻምፒየንስ ሊግ ብዙ ርቀት አለመሄዳቸው ደግሞ የተሸነፉበት መንገድ ያስቆጫል። አሰልጣኝ ሉዊስ ሄንሪኬ ካሸነፋቸው በኋላ ድል ካደረገ በኋላ እኛም ሊቨርፑልም ልናልፍ እንችል ነበር ብሏል። በመለያ ምት ነው መጨረሻ ላይ የተሸነፉት የመጀመሪያው 115 ደቂቃ የሊቨርፑል ኢንቴንሲቲ አሰልጣኝ ስሎት ራሳቸው እንዳሉት ወዲያው ጨዋታው እንዳለቀም ከዚህኛው ከኒካስል የፍጻሜ ጨዋታ በፊት እንደተናገሩትም የሊቨርፑል ምርጡ ፊዚካል ፐርፎርማንስ ነው። የፕሬሸሩ መጠን በጣም ያስገርማል። በቻምፒየንስ ሊግ ይሄ ቁጭት ቢኖርም እንደኔ አስተያየት ግን ፕሪምየር ሊግና ሊግ ካፕን አሳክተው የሚያጠናቅቁ ከሆነ እጅግ ስኬታማ የውድድር ዘመን ተብሎ መቆጠር አለበት። እሱ ጥያቄ የሚነሳበትም አይመስለኝም። በእርግጥ የአዲሱ ሽንፈት ትኩስነት የቁጭት ስሜት እንዳለው አቃለሁ። ነገር ግን በአዲስ አሰልጣኝ የርገን ክሎፕን የመተካት ትልቅ ሸክም ተሸክመው ወደ ክለቡ በመጡ አሰልጣኝና ያለ ዝውውር ወይም ያለ ትልቅ ዝውውር ከፌደሪኮ ኪየሳ በስተቀር፣ ኪየሳ ደግሞ በዚህ ዓመት የሊቨርፑል ጉዞ ላይ የሚጠቀስ ትልቅ ሚና ያልነበረው ተጫዋች ነው። እነዚህን ሁሉ ነገሮች ከግምት ስናስገባ የሽግግር ዓመት፣ የትራንዚሽን ዓመት ይሆናል ብለን እኮ ነው እንጠብቅ የነበረው እና እንዲህ አይነቱን ሲዝን በሁለቱ ዋንጫ የሚያጠናቅቁ ከሆነ መቼስ ባለፈው ልክ ክሎፕ እንደሚለቁ በሰማችሁ ጊዜ ሊቨርፑል ደጋፊዎች በ2024 25 የውድድር ዘመን ደብል አሸንፋችሁ የውድድር ዘመኑ ታጠናቅቃላችሁ ብትባሉ በአስር ጣታችሁ የምትፈርሙ ይመስለኛል። እና ያ ሊሆን የሚችልበት እድል አለ። ሰባተኛ ቻምፒየንስ ሊጋችሁን አታሸንፉም፣ ነገር ግን ደብል ዊነር የመሆን እድል አላችሁ። ፕሪሚየር ሊጉን በውድድር ዘመኑ በሙሉ ወጥ ቡድን ሆኖ አንድ ጨዋታ ብቻ ተሸንፎ ነው ሻምፒዮን የሆነ ወይም ሊሆን የተቃረቡ ከኒውካስል ጋር ያለው ሪከርድ አስደናቂ ነው። ሊቨርፑል ባለፉት 17 ጨዋታዎች ኒውካስል ሊቨርፑልን አላሸነፈም። በእርግጥ ይሄኛው ጨዋታ ከባድ የሚሆን ይመስለኛል። በቀደም እንደጠቀስኩት መቼስ የቻምፒየንስ ሊግ የጥሎ ማለፍ ጨዋታዎች ባህሪ በአጠቃላይ የሞመንቶች ጉዳይ ነው። ኤንሪኬ ሚያንን ሲያነሳ ነበር፣ ስሎትም ያንን ሲጠቅሱት ነበር። አንድ ቡድን በጣም ጠንካራ ነው የሚባለው ቻምፒየንስ ሊግ ማሸነፍ የራሱ ሜሪት ያለው ቢሆንም ቻምፒየንስ ሊግ ማን ቡድን ስለማያሸንፍ ማለት ነው። ነገር ግን እንደ በቀደሙ አይነት ሞመንቶች ላይ ተመሰረተ ዳርዊን ኑኔዝ ና ከርትስ ጆንስ የተሻለ የመለያ ምት ልክ እንደ ሳላ አይነት አስተማማኝ የመለያ ምት ከ11 ሜትር መጥተው ቢሆን ኖሮ አሊሰን ጥቂት ሰከንድ ፈጠን ብሎ የቪቺኛን እሱ ምት አድኖ ቢሆን ኖሮ ዞቦዝ ላይ ወይም ማካሊስተር የበለጠ አሹርድ መች የሚመስሉ ተጫዋቾች የመምታት እድል ኖሯቸው ቢሆን ኖሮ አርቢትሩ ኤስቴቫን ኮቫች ለሁለቱ አንበሎች የፍጹም ቅጣት ምት የሚመታበትን የጎሉን ቦታ ና ማን መጀመሪያ ይምታ የሚለው ነጣ ሲያወጡ በኮፕ እንድ አይደለም፣ የመለያ ምቱ የተመታው በአንፊልድ ሮድ ኢንድ በሚባለው ወይም የፔዥ ደጋፊዎች ባሉበት የጎሉ ክፍል ሱ ደግሞ ስነ እድል አድቫንቴጅ ለፔዥ ሰጥቷል። እንዲህ አይነት ዝርዝር ጉዳዮች ናቸው የቻምፒየንስ ሊግ ኖካውትን የሚወስኑት። በአጠቃላይ በሁለቱ ጨዋታዎች ፔዤ ከፈጠራቸው የጎል እድሎች አንጻር ማለፍ ይገባው እንደነበር አውቃለሁ፣ ግን ሁል ጊዜ ማለፍ የሚገባው ቡድን አደለም የሚያልፈው። ሪያል ማድሪድ ለአመታት ካለፉት 13 የኖካውት ጨዋታዎች አስሩ በጠባብ በመንጠልጠል ያለፈባቸው ናቸው። በእነዛ ሁሉ ጨዋታዎች ፐርፎርማንሱን ብቻ ከወሰዳችሁ ማድሪድ ማለፍ በሁሉም አጋጣሚዎች ስለሚገባው አይደለም ያለፈው። ቻምፒየንስ ሊግ እንደዚህ ነው፣ ሞመንቶች ላይ የሚንጠለጠል። አንድ ግን የኒውካስልን ጨዋታ በተመለከተ ለሊቨርፑል አስጊ የሚመስለኝ ነገር በስምንት ቀን ውስጥ ሶስት ጨዋታዎች አድርጓል። ሁለቱ በጣም ከባድ ጨዋታዎች ናቸው። በአካል ከባድ ጨዋታዎች ናቸው። ሁለቱም የፓሪሳን ጀርማ ጨዋታዎች ማለት ነው። 210 ደቂቃን የተጫወቱት የመጀመሪያው ጨዋታ ላይ ከ40% በታች ኳስ በመቆጣጠራቸው የተነሳ ብዙ መሮጥ ነበረባቸው፣ ኳስ ማሳደድ ነበረባቸው። ስለዚህ የፊዚካል ኢንቨስትመንቱ ቀላል አልነበረም። የመልሱ ጨዋታም ልክ እንደዚሁ ነው። ፔዤ የመጨረሻው 30 ደቂቃ ላይ ከፍተኛ ሰባ ፐርሰንት ገደማ የኳስ ቁጥጥር መጠን ስለነበረው እነዛ የተዳከሙ የሊቨርፑል ተጫዋቾች ተጨማሪ ፊዚካል ኢንቨስትመንት ማድረግ ነበረባቸው። የሳውዛምተን ጨዋታ ያን ያህል ከባድ ላይሆን ይችላል፣ ግን የመጀመሪያ አጋማሽ ላይ የሳውዛምተን ፈተና ሰጥቷቸው ነበር። ጥሩ አጋማሽ አልነበረም። አሰልጣኝ አርነ ስሎትም የውድድር ዘመኑ መጥፎ አጋማሽ ነበር ያሉት። ለዚህ ነው ተጫዋቾቹ ላይ ለወጥሮ በተረጋጋ ባህሪያቸው የሚታወቁት አሰልጣኝ መልበሻ ክፍል ላይ ተጫዋቾቹን አምርረው ገስጸዋል የተባለ በእነዚህ ስምንት ቀናት እንደዚህ አይነት ጨዋታዎችን ሲያደርግ ኒውካስል ግን በ አስራ አምስት ቀን ውስጥ አንድ ጨዋታ ብቻ ነው ያደረገው ከዌስትሃም ጋር ብቻ ነው የተጫወተ። ይሄ አካላዊ አድቫንቴጅ ያለው ይመስለኛል። አሰልጣኝ አርነ ስሎት እንደተናገሩት ቡድናቸው ባለፉት ጥቂት ቀናት ከፍ ያለ ኢንቴንሲቲ ያለው ልምምድ አልሰራም። ተጫዋቾቹን መጀመሪያ ሪከቨር እንዲያደርጉ መፍቀድ ነበረባቸው። ከዛ ዴይ ኦፍ ነበራቸው። ሪከቨሪ ላይ ብዙ እንዳተኮሩ የሚያሳይ ነው። መቼስ አድካሚ ጨዋታዎች ናቸው። አንደኛው ችግር ፊዚካል ችግር ነው። እንግዲህ አንዳንዶቹ ተጫዋቾች ደግሞ በአጠቃላይ በውድድር ዘመኑ ብዙ የተጫወቱ ተጫዋቾች አሉ። በሊቨርፑል በዚህ ውድድር ዘመን በደቂቃ ብዙ የተጫወቱትን ተጫዋቾች ብታዩ ቫንዳይክ ሳላህና ራፈንበር ናቸው። ራፈንበርህ ወጣት ቢሆንም ቫንዳይክና ሳላህ ግን በቅርብ ጊዜ 33 ና 34 ዓመት የሚሆናቸው ናቸው። አንደኛው ፈተና አካላዊ ነው። ሁለተኛው ኢሞሽናል ፈተና ነው። ከእንደዚህ አይነት ሽንፈት በኋላ እርግጥ ቶሎ ትልቅ ጨዋታ መምጣቱ የቀደመው ሽንፈት ላይ ረጅም ጊዜ ላለመቀመጥ፣ ላለመቆየት ይጠቅማል። ሌላ ፈተና ስላለ ወደኋላ ማየት ብዙ አይበጅም። ነገር ግን እንዲህ አይነት ሽንፈትን በቶሎ ከአእምሮ ማስወጣት አስቸጋሪ ነው። ለአንዳንዶቹ ተጫዋቾች ደግሞ በተለይ የመለያ ምቶቹን ለሳቱት ተጫዋቾች ደግሞ ለዳርዊን ኖኔዝ፣ ለከርትስ ጆንስ አይነቶቹ ተጫዋቾች ደግሞ የበለጠ በስሜት አስቸጋሪ ነው። እዚህ ላይ ትሬንት አሌክዛንደር አርኖልድ ተጎርቷል የበቀደመው ጨዋታ ላይ አሰልጣኙ የውድድር ዘመኑ ከማብቃቱ በፊት ተመልሶ ይጫወታል ብለው ተስፋ እንደሚያደርጉ ተናግረዋል። መጥፎ ዜና ግን ለዚህ ጨዋታ አይደርስም ያው መቼስ የበቀደሙ አይነት ሽንፈት ናሬቲቭ ይቀይራል። አለ እንደ እግር ኳስ ያለው ሪሰንሲ ባያዝ ያስገርማል። ልክ ነው፣ ሳላ በሁለቱም ጨዋታዎች የብቃቱ የተሟላ የውድድር ዘመኑ ላይ ያየነው አይነት ፎርም ላይ አልነበር። ግን እስከ በቀደሙ ድረስ በርቀት የቻምፒየንስ ሊግ ትልቁ ተስፈኛ የነበረው ተጫዋች እሱ ነው እና አንዳንድ ሰዎች ወዲያው ከነዚህ ሁለት ጨዋታዎች በኋላ ሊቨርፑል እንደገና የአውሮፓ አለቃ መሆን ካለበት ከሳላ በኋላ ያለውን ጊዜ ማሰብ አለበት ማለት ጀምረዋል። ያው እግር ኳስ እንዲህ አይነት ሪሰንሲ ባያዝ አለው በቅርብ ጊዜው ሁኔታ ጥቅሉን ጉዳይ ዘንግቶ ደምዳሜ ላይ የመድረስ ነገር ነው። ለዚህ ነው ኢሞሽናል ፈተና አለው ያልኩት። በአጭር ጊዜ አእምሮ እንዴት በአጭር በወቅት የውጤት ክላውድድ እንደሚሆን፣ በደመና እንደሚጋረድ ታያላችሁ። ብዙ ሲወደስ የነበረ በአንዳንዶቹ ነገሮች ከክሎፕ ቡድን የበለጠ መሟላት ያለው የሚባል ቨርጂል ቫን ዳይክ ጆርዳን ፒክፎርድ ከፈጸመበት አደገኛ ሸርተቴ በኋላ አራት ዓመት ተኩል በፊት ምርጡ ብቃቱ ላይ የተገኘበት ሳላህ እንዳልኩት በዚህ ዓመት የእንግሊዝ ሁሉንም ሽልማቶች ማሸነፉ አይቀርም። እንዲህ አይነት ሲዝን ያሳለፈበት አርነስሎት በጣም የሚደነቅ ስራ የከወኑበት አንዳንድ ሬቬሌሽኖችን ያየንበት እንደ ራያን ሀራፍንበር ወይም ዶሚኒክ ዞቦዝ ላይ አይነት ተጫዋቾችን ከጠበቅናቸው በላይ ፐርፎርም ያደረጉበት ነው። ሁሉም ነገር አይሳካም። አርማንዱ ፕላንቲስ ሳይቀር ሁሉንም ሪከርዶች አያሻሽልም። እንዲህ አይነት ድንቅ አትሌት ሆኖ ግን ሁሉም ጥረቶቹ አይሆኑ ግን እንዲህ አይነት ቶሎ ድምዳሜ ላይ መድረስ ለማድረድ፣ ሰሞኑን የእንግሊዝ ፕሬስን ብታየው የሚያስገርም ነው የነበረው። ኒውካስል በእንግሊዝ እግር ኳስ ከትልልቆቹ የዋንጫ ድርቆች መካከል አንዱ ያለበት ነው። ከተማው ግዙፍ ክለብ ቢኖረውም፣ ስሜታዊ ደጋፊዎች አሉትም ቢሆን፣ ለመጨረሻ ጊዜ ዋንጫ የሚባል ነገር ያየው 1969 ላይ ኢንተርሲቲ ፌርስ ካፕ የሚባል አሁን የሌለ ውድድር ነው የነበረው። ኤፌ ኤፍ ኤ ካፕን ማ የመጨረሻው ሜጀር ታይትል የሚባለው ደግሞ ካሸነፈ 70 ዓመት አልፎታል። የፍጻሜዎች ደርሶ ያውቃል። 1974 ላይ በሊቨርፑል ተሸንፎ ነበር። 201213 ላይ በዩሮፓ ሊግ ብዙ ርቀት ተጉዞ ያውቃል። 98 በአርሰናል ተሸነፈና የኤፍ ኤ ካፕ ፍጻሜ ላይ ዋንጫውን አጣ። 99ም እንደዚሁ ይመስለኛል። የኬቨን ኪገንና የኬኒ ዳልግሊሽ ቡድኖች 19 ዘጠናዎቹ አጋማሽ ላይ ብዙ ርቀት የተጓዘ ነበር። በተለይ የኬቨን ኪገን ቡድን ኢንተርቴነርስ የሚባለው 12 ነጥብ ርቆ ሁሉ የፕሪምየር ሊጉ ሻምፒዮን ለመሆን ይመራ የነበረው ቡድን መጨረሻ ላይ ሳይሳካለት ቀርቷል። የኤዲሃው ቡድን በሳውዲ የሶቨሬን ዌልዝ ፈንድ በሚባለው ወይም በሳውዲ ፐብሊክ ኢንቨስትመንት ፈንድ ከፍተኛ የፋይናንስ ፍሰት ከተደረገለት በኋላ በጣም ጥሩ ስብስብ ያለው ቡድን፣ ያሰልጣኙን የኤዲሃውን ስራ ማድነቅ ያስፈልጋል። ነገር ግን ኒውካስል ላለመውረድ ከሚጫወት ቡድንነት በሶስት ዓመት ሁለት ጊዜ ለሊግ ካፕ ፍጻሜ የደረሰው በተለየ የማሰልጠን ተአምር ግን አይደለም። በከፍተኛው ኢንቨስትመንት ምክንያት ባለፈው ክረምት፣ ከዛ በፊት በነበሩት ዓመታት ለአሌክሳንድር ኢሳክ 65 ሚሊዮን ፓውንድ፣ ለብሮኖ ጌመራይሽ ከ50 ሚሊዮን ፓውንድ በላይ፣ ለሳንድሮ ቶናሊ ወደ 70 ሚሊዮን ፓውንድ፣ ለስቬን ቦትማን ወደ 40 ሚሊዮን ፓውንድ፣ ለሉዊስ ሆል 30 ምናምን ሚሊዮን ፓውንድ ለኒክ ፖፕ 20 ምናምን ሚሊዮን ፓውንድ ሌሎችም ትልልቅ ዝውውሮችን በመፈጸሙ ምክንያት ነው። አሁን ያለበት ቦታ ላይ ኒውካስል ያሉ እና ይሄ ችግር አይደለም። በእርግጥ ግን በዛ መንገድ የተገነባ ጥሩ ጥሩ ተጫዋቾች ያሉት በቅርብ ጊዜ ቻምፒየንስ ሊግ ሲሳተፍ ቶፕ ፎር ገብቶ ሲያጠናቅቅ ያየ ነው። በዚህ ዓመትም አርሰናልን አይነት ቡድን ቼልሲን፣ በዚህ ውድድር ከውድድር አሰናብቶ እዚህ ፍጻሜ ላይ የተገኘ ቡድን ነው። ትልልቅ ጨዋታዎች ላይ ግን እንደምናየው እንደ አርስናል፣ እንደ ሊቨርፑል፣ ማንቸስተር ሲቲ አይነቶቹን ቡድኖች ሲገጥም የበለጠ በባክፉት የሚጫወት ነው። ብሬንፎርድንም አሸንፏል። አንደኛው አሰልጣኝ አርነ ስሎት ስለዚህ ጨዋታ ሲናገሩ የተናገሩት ነገር ልክ እንደ ፔዥ አጥቂዎች ሁሉ አሉ እንደ ባርኮላ፣ ክቫራትስኬሊያ፣ ዴምቤሌ በኋላ ተቀይሮ የገባው ዴዝሪ ዱዌ አይነት የእኛን ሀይላይን በፍጥነት ማጥቃት የሚችሉ የክንፍ ተጫዋቾች አሏቸው ብለው ጠቅሰዋል። ኢሳክ፣ ጃኮብ መርፊ አይነቶቹን ተጫዋቾች ያው ባለፈው ከኤፍ ኤ ካፕ በተሰናበቱበት የብራይተን ጨዋታ በቀይ የወጣው ጎርደን እዚህ ጨዋታ ላይ አይሰለፍም። የግራው ክፍልም ደካማ ነው። የግራው ክፍል ሞሐመድ ሳላህ የሚጫወትበት ማለት ነው። የኒውካስል ግራ፣ የሊቨርፑል ቀኝ። እዚህ ላይ ወደ ግራ ድልቶ የሚጫወተው የመሀል ተከላካያቸው ስቬን ቦትማን እና ሉዊስ ሆል አይሰለፉም እና በጨዋታው ላይ ከምንጠብቃቸው አንድ ለአንድ ፉክክሮች መካከል አንደኛው ቲኖ ሊቭራሜንቶ ከሞሐመድ ሳላህ ጋር የሚያደርጉት ፉክክር ነው። ዋን ኦፍ ጨዋታ ነው። ምንም እንኳ ቅድም እንዳነሳሁት 17 ጨዋታዎች ላይ ሊቨርፑል በኒውካስል ሳይሸነፍ ቢከርምም አንድ ጨዋታን ብቻ ከወሰድን ግን እንደ ኢሳቅ ብሩኖ ጊመራይሽ አይነት በጣም ጥሩ ጥሩ ተጫዋቾች ያሉት ቡድን ሊያሸንፍ ይችላል። ጉዳዩ ግን የኳሊቲ ጉዳይ ብቻ ሳይሆን የቴምፐርመንት ጉዳይ ነው። የዛሬ ሁለት ዓመት ኒውካስል ለዚህ ውድድር ፍጻሜ በደረሰ ጊዜ በወቅቱ በሰሞነኛ ውጤቱ የላቀ ብቃት ላይ ይገኝ የነበረውን የኤሪክ ቴንሃግን ግን ማንቸስተር ዩናይትድን ነበር የገጠመው። ግን አንድ ችግር በጊዜው ገጥሟቸው ነበር። የመጀመሪያውና ሁለተኛ ግብ ጠባቂዎቻቸው በተለያዩ ምክንያቶች አልተሰለፉም። ኒክ ፖፕ በጉዳት ምክንያት፣ ማርቲን ዱብራቭካ ደግሞ የውድድር ዘመኑን የመጀመሪያ አጋማሽ ለማንቸስተር ዩናይትድ ተሰልፎ ስለነበር በተመሳሳይ ውድድር ለሁለት ክለቦች መጫወት ስለማይችል አልተጫወተም እዛ ላይ። ስለዚህ ሎሪስ ካሪየስን መጠቀም ነበረባቸው። ግን ወደ ዊምብሌ መሄድ ራሱ ትልቅ ስሜታዊ ባጌጅ አለው። በተለይ እንደ ኒውካስል አይነት ረጅም ጊዜ ዋንጫ አሸንፈው ለማያውቅ ቡድን ለሊቨርፑል ባለፈው ዓመት እዚሁ ስፍራ ላይ ነበር። ባለፈው ዓመት ይህንን ውድድር ብዙ ታዳጊ ተጫዋቾችን የእርገን ክሎፕ ተጠቅመው፣ ባለፈው ዓመት የበለጠ ስሜታዊ ጫና ባለው የመለያ ምት አሸንፈው ባለድል ሆነዋል። ብዙዎቹ ተጫዋቾች በዚህ የፍጻሜ ጨዋታ ላይ ነበሩ፣ ወይም ሁሉም ተጫዋቾች ማለት ይቻላል በ2022ም በኤፍ ኤ ካፕም በሊግ ካፕም በሁለቱም አጋጣሚዎች እንደዚሁ ቼልሲ አሸንፈው የቶማስ ቱኸልን ቡድን ሻምፒዮን ሆነዋል። ያውቁታል ለሊቨርፑል ታሪካዊ ውድድር ዘመን ሊሆን ይችላል ስል ነበር። ቻምፒየንስ ሊግ ባያሸንፉም ፕሪሚየር ሊጉን በኤፕሪል አንደኛው ጊዜ ማረጋገጣቸው አይቀርም። የነጥብ ልዩነቱ የሚነግረን እሱን ነው። ሀያኛ የፕሪሚየር ሊግ ድላቸው ይሆናል። እንደዛም ሚሆን ከሆነ ከማንቸስተር ዩናይትድ እኩል ይሆናሉ ማለት ነው። ኒውካስልን አሸንፈው የሊግ ካፕ ሻምፒዮን የሚሆኑ ከሆነ ደግሞ እነዚህ የዶሜስቲክ ካፕስ የሚባሉት ኤፍ ካፕና ሊግ ካፕ ተደምረው ከማንቸስተር ዩናይትድ እኩል ይሆናሉ በዚያም። በአውሮፓ ደግሞ የሊቨርፑልም ያህል ስኬታማ ቡድን የለም። ስድስት ጊዜ የቀድሞውን ዩሮፒያን ካፕ የአሁኑን ቻምፒየንስ ሊግ አሸንፏል። እነዚህ ሁለት ዋንጫዎች ታሪካዊ ሲግኒፊካንስ ያለ ትልቅ ታሪካዊ ትርጉምም ያላቸው ናቸው። እንዳልኩት የቻምፒየንስ ሊግ ሽንፈቱ ፍረሽ ስለሆነ ምናልባት አንዳንድ የሊቨርፑል ደጋፊዎች ስለዛ ሽንፈት አሁን ድረስ ያስቡ ይሆናል። የሊቨርፑል ተጫዋቾችና አሰልጣኞችም እነዚህም ሁለት ዋንጫዎች የሚያሸንፉ ከሆነ ትርጉማቸው አንድ ተጨማሪ ፕሪሚየር ሊግ፣ አንድ ተጨማሪ ሊግ ካፕ ማንሳት ብቻ ሳይሆን በዋንጫዎች ብዛት የእንግሊዝ ምርጡ ቡድን መሆን፣ ትልቁ ክለብ መሆን ነው። በፊት እንደዛ ነበር። ሊቨርፑል ለ30 ዓመታት ፕሪሚየር ሊግ አላሸነፈም። ሌሎች ካፖችን ቢያሸንፍም ግን በቻምፒየንስ ሊግ አለቃ ነው። በፕሪሚየር ሊግ እኩል ይሆን ነው ባለፉት አምስት ወይም ስድስት ዓመታት ሁለተኛ ፕሪምየር ሊግ ሊሆን ነው። በመጨረሻ ደግሞ እንደምታውቁት በኮቪድ ጊዜ ከደጋፊዎቻቸው ጋር የሊጉን ክብር አብረው በደስታ ማክበር አልቻሉም፣ ያድል አላቸው። ስለዚህ ትልቅ የውድድር ዘመን ነው የሚሆነው። ሜዳ ውስጥ ያሉትን ጥቂት ነጥቦች ለመጥቀስ በአማካይ ክፍል የሚኖረው ፍልሚያ እና እንዳልኩት ደግሞ ሊቨርፑል በጥቂት ቀናት በጣም ከፍተኛ ኤነርጂ ያስወጡት ጨዋታዎችን ማድረጉ እንደተጠበቀ ሆኖ የኒውካስል አንደኛው ጠንካራ ጎን የአማካይ ክፍሉ ጥንካሬ ነው። በፕሪምየር ሊግ ካሉ ምርጥ ሚትፊልዶች መካከል አንደኛው የኒውካስል አማካይ ክፍል ነው ማለት ይቻላል። ጨዋታ የሚጀምሩትም ተጠባባቂዎቹም ተጫዋቾች በጣም ጥሩ ጥሩ ተጫዋቾች ናቸው። ሳንድሮ ቶናሊ ከዛ ረጅም ቅጣት ከተመለሰ በኋላ በብዙዎቹ ጨዋታዎች ጨዋታ ናፍቆት እንደመጣ ተጫዋች ግሩም ብቃት እያሳየ ያለ ነው። ብሩኖ ጊመራይሽ ይዘወራ ይዘወራ ላቅም ሰሞኑን አዲስ የሚመጡት የአርስናል የስፖርት ዳይሬክተር አንድሪያ ቤርታ ይህንን ተጫዋች በሁሉም ጥረት ወደ አርስናል መውሰድ ይፈልጋሉ የሚሉ ዘገባዎችን እየተመለከትኩ ነበር። ግን ከኒውካስል ተጫዋች መውሰድ ቀላል አይመስለኝም ይስቅንም ቢመራ አይሽንም። ሌላ የሚፈልግም ተጫዋች ካለ ግን ግሩም ተጫዋች ነው። በቀደም ወስትሃምን ሲያሸንፉም ሰኞ ምሽት እንዲሁ ወሳኝነቱን ያሳየ ተጫዋች ነው። ስለዚህ እሱ ትልቅ ባላጋራቸው ይሆናል። ጆሊንተንም እንደዚሁ ተጠባባቂዎቻቸውንም ብትወስዱ ሉዊስ ስማይሊ፣ ሾን ሎንግስታፍ፣ ጆዊ ሎክ፣ እነዚህ አማካይ ክፍል አማራጮቻቸው ናቸው። በቀደም ከገጠሟቸው አማካዮች ከፔዥዎቹ አማካዮች የተለዩ ናቸው። የፔዥዎቹ አማካዮች ከፍተኛ የኦርክሬት ያላቸው ናቸው። እሱ እንደተጠበቀ ሆኖ ግን የበለጠ ቴክኒካዊ አማካዮች ናቸው። ከኳስ ጋር ባላቸው ቴክኒካዊ ቅለት የምናደንቃቸው አይነት ናቸው። ዡዋ ኔቬሽም፣ ቪቺኛም፣ ፋቢያን ሩይዝም ተቀይሮ የገባ ዋረን ዛይሬሜሪም አራቱንም አማካዮች ብታዩቸው የበለጠ ቴክኒካል አማካዮች ናቸው። ግን ብሩኖን፣ ቶናሊን፣ ጆይሊንተንን ብትወስዱ የቴክኒክ ጥራታቸው የፔዥዎቹን አማካዮች ያህል አይደለም። ጥሩ ናቸው ግን የበለጠ ሌላ አይነት ፈተና የሚሰጡ የፊዚካል ዱዌል ላይ አካላዊ ፍልሚያዎች ላይ የሚያተኩሩ አማካዮች ናቸው። በተለይ እንዲህ ባለው ጨዋታ ኒውካስል እንደምታውቁት በፕሪምየር ሊግ 50 ፐርሰንት ገደማ በአቬሬጅ ኳስ የሚቆጣጠር ቡድን ነው። ይሄ በሊጉስ ከሰባ ፐርሰንት በላይ ነው። አማካዩ ያኛው የበለጠ የፖሴሽን ቡድን፣ ይሄ የበለጠ የትራንዚሽን ቡድን። የተለያዩ ቡድኖች ናቸው በአሰራራቸውን በተፈጥሯቸው። ግን ደግሞ ይሄ የትራንዚሽን ቡድንነቱ ሊቨርፑል የበለጠ ኳስ ይዞ ይቆያል ብለን እንገምታለን። አለ የሜዳ ስፍራም የኳስ መጠንም የኳስ ቁጥጥር ድርሻም ብልጫ ያወስዳል ብለን እንጠብቃለን። ይሄኛው የበለጠ ፊዚካል ጨዋታ ይሆናል ከፔዥ ጨዋታ ይልቅ። ሊቨርፑልም ግን ጥሩ የውድድር ዘመን እያሳለፉ ያሉ አማካዮች አሉት ዶሚኒክ ዞቦዝ ላይ በቅርብ ጨዋታዎች ላይ የብቃቱ ጣሪያ ላይ ደርሷል። ወደ ሊቨርፑል ከመጣበት ጊዜ ጀምሮ ማካሊስተር፣ ራፈንበር፣ ጆንስ፣ ኤሊየት፣ ዋታሩ፣ ኤንዶ ለጨዋታ ማኔጅመንት እነዚህም ምርጥ አማራጮች ናቸው። ማካሊስተር ዞቦዝ ላይ እና ራያፍን በርሃ ናቸው ብዙዎቹን ጨዋታዎች የሚጀምሩት እዚህ ጨዋታ ላይ የትኛው አማካይ ክፍል የበለጠ ኳስ ዶሚኔት ያደርጋል የሚለው በጣም አስፈላጊ ነው። ቅድም እንዳነሳሁት የኒውካስል የግራ ክንፍ በጉዳቶቹና በማይሰለፉት ተጫዋቾች ምክንያት ሳስቷል። ሙሉ ዲፓርትመንቱ ማለት ይቻላል ወደ ግራ የሚያደላው ሴንተር ባክ ስቬን ቦትማን፣ የግራ መስመር የመስመር ተከላካያቸው ሉዊስ ሆል እና የክንፍ አጥቂያቸው አንቶኒ ጎርደን። እነዚህ ሶስት ተጫዋቾች ናቸው የማይሰለፉት። አንቶኒ ጎርደን የቀድሞ የኤቨርተን ተጫዋች ግን የሊቨርፑል ደጋፊ ሆኖ ያደገ፣ ባለፈው ክረምት ወደ ሊቨርፑል ይመጣል ተብሎ ይጠበቅ የነበረ ተጫዋች ነው። ሶ ሌሎች ተጫዋቾች አሏቸው እዛ ቦታ ላይ መጫወት የሚችሉ ተጫዋቾች። ነገር ግን እነዚህን በአንድ ዲፓርትመንት የሚጫወቱ ተጫዋቾችን ማጣታቸው ቀላል አይደለም የባለፈው የዌስትሃም ጨዋታ ላይ እንዳየነው። በእነዚህ ተጫዋቾች አለመኖር ምክንያት የአሰልጣኝ ግራም ፖተር እቅድ ይሄኛው ቦታ የኒውካስል ዊክሊንክ ነው በሚል አብዛኛው የዌስትሃም ማጥቃት በዚህኛው የሜዳ ክፍል ይፈጸም ነበር። ዋናው ምክንያታቸው በጉዳት የመሳሳቱ ነገር ነው። አሰልጣኝ አርነስሎት ለወጥሮም ቢሆን ሳላ በዚህ በኩል ስለሆነ የሚጫወተው አደገኛ ማጥቃቶቻቸው የሚፈጸሙት በዚህ በኩል ነው። ግን ልብ ብላችሁ እንደሆነ የሊቨርፑል ኦቨርሎድ ካያችሁ ብዙ ጊዜ ኦቨርሎዱ በግራ በኩል ግን ፈጣን ማጥቃቱ በቀኝ በኩል ነው የሚደረገው። ግን አሁን ይሄኛውን የኒውካስልን የግራ መስመር መሳሳት በማየት ረጅም ጊዜ በቀኝ በኩል ጫና ለመፍጠር ይሞክሩ እንደሆነ አላውቅም። ግን ችግሩ በዛ በኩል ትሬንት የላቸው ትልቅ ጦት ይመስለኛል። በሁለቱ ቡድኖች በኩል አንድ ቁልፍ ነጥብ ይመስለኝ ይሄኛው ነው። ሌላኛው ግን በፋስት ብሬክ የሚያጠቃ ቡድን ነው። እንደ አሌክሳንደር ኢሳቅ አይነት በተለይ ክፍት ቦታ ሲያገኝ አደገኛ የሆነ የማጥቃት ተጫዋች አላቸው። ሊቨርፑል ፈልገዋል እየተባለ ሰሞኑን ብዙ ሪፖርት ሲወጣ ነበር። በዳርዊን ኑኔዝ ረጅም ጊዜ ፕላን ማድረግ አስቸጋሪ ስለሚሆን እና የውድድር ዘመኑ መጨረሻ ላይ ከክለቡ ይለቃል ተብሎ ስለሚጠበቅ ይሳቅን የማይፈልግ ክለብ የለም። እኔ ይሳቅን በተመለከተ ያለኝ አንደኛው ጥርጣሬ በሎ ብሎክ ከሚጫወቱ ቡድኖች ጋር ስኬታማ ይሆናል ወይ የሚለው ነው። ኒውካስል ቅድም እንዳነሳሁት የመልሶ ማጥቃት ቡድን ነው። ብዙ ጊዜ ከኳስ ጋር ፖሴሽን ዶሚኔት ማድረግ የማይፈልግ ነው። አሁን ይሄ ተጫዋች በተለያዩ ስፍራዎች ላይ ነው የምታዩት። የዘጠኝ ቁጥርና የሐሰተኛ ዘጠኝ ቁጥር ቅልቅል ነው ማለት ይቻላል። 20 ፐርሰንት ኳስ የሚነካው በራሱ የሜዳ አጋማሽ ነው። ስለዚህ ብዙ ይሳባል ማለት ነው። 26 ፐርሰንት የሚነካው በቀኝና በግራ ክንፍ ስፍራዎች ላይ ክንፍ ተጫዋቾች በሚገኙበት አካባቢ ነው። 46 ፐርሰንት የሚሆነውን ጊዜ ከቁጥር ተጫዋቾች ተለምዶዊ ቦታ ርቆ የሚጫወት በጣም ሞባይል ተጫዋች ነው። ሞቢሊቲው ከፍተኛ የሆነ ተጫዋች ነው ስለዚህ ሁሌ የትራንዚሽን አጋጣሚዎችን ሲፈልግ ይቆያል ማለት አንዱ ትልቁ ጥያቄ እንዳነሳሁት ነው ለሊቨርፑል አይነት ቡድን ወይ ለአርስናል አይነት ቡድን መስማማቱን እርግጠኛ አይደለሁ 5951 ፐርሰንት አካባቢ ነው የዚህ የውድድር ዘመን የኒውካስል የፖሴሽን መጠን የበለጠ ክፍት ቦታ ሲኖር አደገኛ ይሆናል። ይሄ ነው ለሊቨርፑል በተለይ አስቸጋሪ የሚያደርገው። እንደ ቨርጅል ቫንዳይክ አይነቱ ተከላካይ፣ ኢቦ ኮናቴ አንዳቸው ይንን ተጫዋች የመቆጣጠር ኃላፊነት አለባቸው። ግን ፕሌይንግ ስታይሉን ስታዩት እንዲህ አይነት ትልልቅ ጨዋታዎች ላይ የበለጠ አደገኛ ነው። ሊቨርፑል ሶስት ለሶስት በሴንት ጀምስስ ፓርክ በተጠናቀቀው ጨዋታ የዚህን ተጫዋች ብቃት አይቶታል። ሁለት ጎሎች አስቆጥሯል። ከአርሰናል ጋር በነበረው ጨዋታ በሁለቱም ጨዋታዎች በፕሪሚየር ሊግም ጎል አስቆጥሯል። በሊግ ካፕም ጎል አስቆጥሮባቸዋል። በሊግ ካፕ የግማሽ ፍጻሜ መልስ ጨዋታም እሱን መቆጣጠር በጣም አስቸግሯቸው ነበር። ከሲቲ ጋር እንደዚሁ በጣም ጥሩ ተጫውቷል። የመጀመሪያ የእንግሊዝ ጎሉን ያስቆጠረው አንፊልድ ላይ ከሊቨርፑል ጋር ነው። ሌሎችም ቡድኖች ላይ ጎል እንደሚያስቆጥር አውቃለሁ፣ ግን ከትልልቅ ቡድኖች ጋር ብዙ ስፔስ አለ አይደለም? ምክንያቱም ሲቲ፣ ሊቨርፑል ማንቸስተር ሲቲ በሃይ ዲፌንሲቭ ብሎክ ነው የሚጫወቱት። ይሄኛው ደግሞ ክፍት ቦታ በማጥቃት የተዋጣለት ተጫዋች ነው። በቀደም ከፔዤ ጋር ሊቨርፑል ጨዋታውን ጥሩ በጀመረበት የመጀመሪያ አጋማሽ ሳይቀር ፔዤ በትራንዚሽን ብዙ እድሎች ያገኝ ነበር። ጎሉም የተቆጠረው በዚያ መንገድ ነው። ምክንያቱም ሊቨርፑል በሀይ ላይን ነው የሚጫወተው። ባርኮላ ኳሱን በተቆጣጠረበት ጊዜ ሊቨርፑል ከራሱ የጎል መስመር ምን ያህል ርቆ እንደነበር ያንን ምስል ማየት በቂ ነው። ከዚያ በኋላ ነው በጥልቅ መጥቶ ኳሱን ተቀብሎ እንደገና የመጨረሻውን ክሮስ ለማጥቃት ወደ ሳጥን የገባው ዴምቤሌ ጎሉን ያስቆጠረው። የእንደዚህ አይነት ትልልቅ ቡድኖች አንዱ ፈተና እንደ አሌክሳንድር ኢሳቅ አይነቱን ስፔስ የሚበላ ስፔስ ተር ይሏቸዋል። ብዙ መሮጥ የሚችል ረጃጅም ቅልጥሞች ያሉት ተጫዋች ነው። እሱን መቆጣጠር አለባቸው። በአንፊልድ በፕሪሚየር ሊግ ይህንን አድርገውታል በቅርብ ጊዜ። ነገር ግን በዋን ኦፍ ጨዋታ በተለይ ደግሞ እንደዚህ የተዳከሙ ሌሎች ፈጣን ተጫዋቾችን የመከላከል ፈተና የነበረባቸው ተከላካዮች እንዴት ያደርጋሉ የሚለው ኢንትረስቲንግ ይመስለኛል። ምክንያቱም በቀደም ኢብራሂማ ኮናቴ ደክሞት ነው የወጣው፣ ክራምፕ ነው ብለዋል ከጨዋታው በኋላ ምን ያህል በአካል የነ ዴምቤሌ የነ ክቫራትስኬሊያ የነ ባርኮላ ሩጫ እነዚህን ተከላካዮች እንዳደከማቸው ማየት ይቻላል። ስለዚህ ምን ያህል ፍረሽ ሆነው እንዲህ አይነቱን ተጫዋች መቆጣጠር ይችላሉ የሚለውን እንጠብቃለን። ሌሎችም ኢንትረስቲንግ ቴክኒካዊ ታክቲካዊ ነጥቦች ይኖራሉ። ለእኔ የበለጠ እንዲህ አይነት ጨዋታዎች እንዲህ አይነቱን ኦኬዥን መቋቋም መቻል የፍጻሜ ጨዋታን የዌምብሌ ፋይናልን በተመለከተ ያለ መረጋጋት ሴሬኒቲ የሚሉት እሱ በጣም አስፈላጊ ይመስለኛል። ሊቨርፑል ትልቅ ልምድ አለው ለአመታት አርነ ስሎት በእንግሊዝ የመጀመሪያ ዋንጫቸው ይሆናል። ትልልቅ አሰልጣኞች ይህንን ዋንጫ በማሸነፍ ነው የጀመሩት። በቅርብ ዓመታት ጓርዲዮላ በእንግሊዝ የመጀመሪያ ዋንጫውን ሲያሸንፍ ሊካፕን አሸንፎ ነበር የጀመረው። ጆዜ ሞሪኞ የመጀመሪያ ዋንጫቸውን ሲያሸንፉ ይህንን ውድድር አሸንፈውን የጀመሩት ሌሎችም ትልልቅ አሰልጣኞች። ያው አሁን ማርች ላይ ሆን እንጂ ብዙ ጊዜ ፌብርዋሪ ላይ የሚደረግ ውድድር ነው። ከሌሎቹ ውድድሮች ሁሉ ቀድሞ ፍጻሜውን የሚያገኘው ይሄኛው ነው። በእርግጥ የፕሪሚየር ሊግ ጉዳይ ላይ ያበቃለት የሚመስል ስለሆነ የተለየ የኢነርጂ ኢንጀክሽን አይሆንም ወይ የሞቲቬሽን ኢንጀክሽን አይሆንም። ነገር ግን የአሰልጣኙ መጀመሪያ ዋንጫ ይሆናል። ትልቅ ሞመንት ነው ለሳቸውም። እዚህ ጨዋታ ላይ ምን እንደምትጠብቁ ምን አይነት ጨዋታ እንዴትስ ያለው ውጤት እንደሚሆን እንደምትገምቱ ሀሳቦቻችሁን ሼር ልታደርጉን ትችላላችሁ። ስለማድመጣችሁ አመሰግናለሁ።